በዛሬው ቪዲዮ እንግዲህ እንደምታዩት በኢትዮጵያ አምስት መቶ ብር ምን ምን ይገዛል የሚለውን ላሳያችሁ ነው። አብራችሁ ይቆዩ። አሰላሙ ዓለይኩም ወራህመቱላሂ ወበረካቱ። እንደምናላችሁ እኔ ደህና ነኝ አልሐምዱላ። ዛሬ በአዲስ ቪዲዮ ተመልሻለሁ። እንግዲህ በአምስት መቶ ብር የገዛሁትን አስቤዛ ላሳያችሁ ብዬ ነው። መግቢያው ላይ እንዳያችሁት አምስት መቶ ብር ብቻ ነው ከቤት ይዤ ወጣሁት፣ ስላሳያችሁ ፈልጌ እና የተወሰነ አስቤዛ ቤትም ስለነበረኝ አምስት መቶ ብር ምን እንደሚያመጣ ላሳያችሁ ብዬ በአምስት መቶ ብር የገዛዛሁትን አስቤዛ ነው የማሳያችሁ። ይሄ ስንት መሰላችሁ የገዛሁት ሀያ ብር ነው፣ ይሄ የተገዛው። ይሄ አበሻ ጎመን ነው፣ ሰላሳ ብር ነው የተገዛው። ያው የኑሮ ውድነቱ እንዲታወቅ ነው። እኔ እንደ እኔ እንደ እኔ የኑሮ ውድነት ተጋነነ ብዬ አላልም። የትም ሀገር ብትሄዱ ኑሮ አሁን ላይ የትም ዓለም ተወዷል እና እዚህ ጋር ሎሚ አስር ብር ገዝቻለሁ ሁለት ሎሚ። ሽንኩርት አንድ ኪሎ ሰማንያ ብር ሆኗል። ባለፈው ግን ሽንኩርት ራሱ አምሳ ብር ስልሳ ብር አካባቢ ገብቶ ነበር። አሁን ትንሽ እየጨመረ ነው። እዚህ ጋር ጥቅል ጎመን አለኝ። ጥቅል ጎመንም ሀያ ብር ነው ይሄን የገዛሁት። ያው ከገበሬ ስገዙ ትንሽ አስተያየት ያደርጋሉ። እዚህ ጋር ቃሪያ ሀያ ብር ነው። ይሄም ቲማቲም አንድ ኪሎ ስልሳ ብር ነው። ድንች እዚህ ጋር ሁለት ኪሎ ሰባ ብር ነው። ድንች መቶ አርባ ብር ነው የገዛሁት። እዚህ ጋር ክኖ አለ። አራት ክኖ በሀያ ብር ነው የገዛሁት። እዚህ ጋር ነጭ ሽንኩርት ነው፣ ተወደደ የምለው ነጭ ሽንኩርት። እነዚህ ነጭ ሽንኩርት እንግዲህ ሶስት ሀባ ናቸው፣ ያው አምሳ ብር ነው የተገዙት። ከዚህ ውጭ ይሄ አራት መቶ ሀምሳ ብር ነው። ሀምሳ ብር ለልጆች ሙዝ ገዝቼ ነበር፣ በላ ነው። ለዛ ነው ቪዲዮ ላይ ያላስገባሁት እና ሙዙን ጨምሮ አምስት መቶ ብር የተገዛው አስቤዛ ይሄን ይመስላል። ሙዝም ያው እንደ አቅማቸው ነው አንዱ ሀያ ብር የሚሸጥ አለ ባለ አስር ብር አለ ባለ አስራ አምስት አለ ምናምን እንደ እንደ አቅማችሁ አለ እና እኔ ያን ያክል እውነት ለመናገር ኑሮ ተጋነነ ብዬ አላስብም። ማለት አሁን ይሄን አስቤዛ እኔ እንግዲህ በሳውዲ ስለነበርኩኝ በሪያል ሳስበው ሀያ ሪያል እንጃ ከሀያ ብር ራሱ ይበልጣል። እዛ ቢገዛም ይሄ ስታስቡት ይሄ አስቤዛ ሀያ ብር ሀያ አምስት ብር ወይ ሰላሳ ብር ነው የሚሆነው እዛ ራሱ ማለት ነው። ሙዙን ጨምሮ ስገዙት እዛ ራሱ። ስለዚህ የትም ዓለም ኑሮ ርካሽ ነው የሚባልበት ቦታ የለም። ኢትዮጵያ ብቻ አይደለም ኑሮ የተወደደው ልላችሁ ፈልጌ ነው። እና ኑሮ ውድነቱን ፈርታችሁ ሁሉ ነገር እያላችሁ አሁን በዛሬው ቪዲዮ ማስተላለፍ የፈለኩት ቤት እያላቸው የቤት እቃ ሟልተው በቃ ወረትም ኑሯቸው ለራሱ ግን የኑሮ ውድነቱን ፈርተው ብቻ አገር ቤት ለመግባት የፈሩ ልጆች አሉ። እና በጣም ብዙ አመት ኑረው ኢገማ እያሰሩ ያሉ ልጆች አሉ። እዚህ ቢመጡ ኑሮ ውድነቱ አሰግቷቸው ማለት ነው። ምንም ይሁን ምን እዚህ ያለ ሰው ዝንጥ ብሎ ነው የሚኖረው። ሳይበላ ሳይጠጣ መቼም የሚውል የለም እና ያው ስራ ግዲ ነው። ግን ትንሽም ገቢ ይሁን ስራ ብትሰሩ፣ እንደው ስራ የሚሰራው ለብር ብቻ ሳይሆን ደግሞ እንደምታውቁት በቃ ሰው ጋውላችሁ ስትመጡ አእምሯችሁ ለራሱ ታድሶ ነው እና የምትመጡት ስራ ግዲ ነው እንዴኔ እና የትም ሀገር ብትሄዱ ከዚህ በታች ኒንጃ፣ እንግዲህ የኢትዮጵያ አምስት መቶ ብር ይሄን ከገዛ በነገራችን ላይ ይሄ ብቻ አይደለም። እንደነገርኳቸው ይሄ አራት መቶ ሀምሳ ብር ነው የተገዛው። የሀምሳ ብር ሙዝ አለ እስከ ሙዙ ነው አምስት መቶ ብር የሚሆነው። እና እንደኔ እንደኔ ትንሽ የሚሆን ትልቅ ግን ገቢ ያስፈልጋል። በቃ ስራ የግዴ ነው ብትሰሩ እንደው፣ ምን እንስራ ካላችሁ፣ ለራሱ አንድ እንቁላል አሁን አስራ አምስት ብር፣ ሀያ ብር ገብቷል። ቢያንስ አምስት ዶሮ ቤታችሁ ቢኖር ስታስቡት ወጪ ይዘጋል እና ፍየል መነገድ ትችላላችሁ። እረ በብዙ ነገር ይነገዳል። ይሄ የግድ ሚሊየን የሚባልበት እንትን እዚህ ያለ ሰው ሚሊየን ሳይኖረው ነው ጽድት ብሎ የሚኖረው እኛን እዛ ሁነን ነው ሚሊየን ከሌላችሁ ምንም አይሰራ ምናምን እያሉ የሚያጨናንቁን እና በመቶ ሽም በሁለት መቶ ሽም በደንብ ስራ መስራት ይቻላል። ግን ዋናው ምንድን ነው? በቃ ይሄ ዝቅ ብሎ መስራትን መልመድ ነው። ማለት አረብ ሀገር አይቼዋለሁ እኔ እና እንግዲህ እኔ ጫማ መጥረግን እየናኩኝ ሳይሆን፣ ግን ግን ጫማ ሁሉ እንጠርጋለን እዛ ሰው ስለማያይ እንደሆን እንጂ የማንሰራው ስራ የለም። በዛ ላይ ግልምጫው የሰው ቤት መሆኑ በቃ ይሄ እንዴት ነው? በቃ አገራችሁ ስትኖሩ በቤታችሁ ስትኖሩ እና ሰው ሀገር ሰው ቤት ስትኖሩ አንድ አይደለም። ወላ ተቀምጠን ለራሱ እዛ ስራ ጨርሰን ተቀምጠን እንዴት ነው ይጠሩናል፣ በቃ ወይ የጠሩን ይሆናል እንዴ በቃ እያለ ድምጻቸው እስከሚያቃጭልብን ድረስ ሀሳብ ነው እና ያንን ስታስቡት ማን እንደ አገር ያን ያክል ኑሮ ውድነቱም የሚያሳቅቅ አይደለም። ቀጣይ ደግሞ ጤፍ፣ ምናምን ዘይት ያለውን ዋጋ እስኪ ያሳያችኋለሁ። ዞሮ ዞሮ ኑሮን በብልሃት እናንተ አውቃችሁበት ከኖራችሁ ያን ያክል የተገነነ ውድ አይደለም። ውድ ቢሆንም ደግሞ ለሰራ ሰው ኖርማል ነው ብዬ ነው የማስበው። ለሰራ ሰው ነው ያው ተቀምጠን ወር የምንፈጭ ከሆነ ያው እንግዲህ የያዝ ነው ይጠፋል። እና ይሄን ይመስላል የዛሬው ገበያ ሳሳያችሁ። ዛሬ እንግዲህ ሰኞ ነው እና ሌላ ያየሁት ደግሞ ጫማ፣ ልብስ አሁን በ አምስት መቶ ብር በአንድ ሺህ ብር እኔ ይዛ ሁኜ ነው የምላችሁ። እዚህ እያየሁት ነው። ግን ጭራሽ እንኳን በዚህ ዋጋ ልብስ ሻምስት አሁን ልብስ ግዙ ብል እህቶችን ምናምን ኧረ ጭራሽ ሻምስት ልብስ የሚባል የለም ምናምን ነው የሚሉኝ። ግን አለ አለ። ያው ብራንድ ላይ ሆን ይችላል። ገብቷቸዋል እና ዛሬ ራሱ እየጠየቅኩ ነበር። አጋጣሚ ሻርፕ ምናምን ስጠይቅ ሁለት መቶ ሀምሳ ብር፣ ሶስት መቶ ብር፣ አሪፍ አሪፍ ሻርፖች አሉ። እና ጫማ ራሱ በቃ 500 ብር 400 ብር አሪፍ አሪፍ ጫማ አለ። ገብቷችኋል። እኔ የማነፃፀረው እንዴት መሰላችሁ? የብራንዱ ጋር ምናምን ሳይሆን እያነጻጸርኩ ያለሁት እዛ ሰው ቤት ማለት በቃ ቤት ኑሯችሁ የምትሰሩበት መንቀሳቀሻ ብር ኑሯችሁ የቤት ዕቃችሁን አሟልታችሁ በቃ የኑሮ ውድነቱ አሳስቧችሁ ዝህ ያልመጣችሁና እና ጫማ እያሰራችሁ ላላችሁ ልጆች ነው አብዛኛው መልእክቴ እንደው ቢደርሳችሁ ብዬ የማስበውና አለ በቃ የምትፈልጉት ነገር በምትፈልጉት ዋጋ አለ። እዚ ሀገር ሁሉም ነገር አለ። ስለዚህ ድነቱን ፈርታችሁ በሰው ሀገር አትቆዩ። መታችሁ አግብታችሁ ውለዱ። በቃ ያለገባችሁ አግቡ፣ ያገባችሁ ውለዱ ብዬ ነው እኔ የምመክረውና ቤተሰብ አብዛኛው ኑ የሚል የለም፣ እውነት ለመናገር ትታችሁት ኑ የሚል የለም። ኧረ ስሩ በቃ እዚህም ያለ ቤተሰብ ልጁ እንዲሄድለት ነው የሚፈልገው እዛ ያለ ደግሞ ወደዚህ እንዳይመጣ በቃ እዛው እየሰራ ወደዚህ እየላከ ጽድት ብሎ መኖር ነው እዚህ ያለ ሰው የሚመርጠው። እኔ እውነታውን ስነግራችሁ። ከዛ ውጭ ግን እዚህ መታችሁ በቃ ሌላው ቀርቶ ጉሊት እንደዛ አሁን ጉሊት እየሰራችሁ በመቶ ሺ በሁለት መቶ ሺ ብር ጽድት ባለ መንቀሳቀሻ ጉሊት እየሰራችሁ መኖር ትችላላችሁ። ቤት በተለይ ካላችሁ ማለት ነው። ስለዚህ ምንም የሚያሰጋ ነገር የለም። መምጣት ካሰባችሁ ኑ ቶሎ፣ የኑሮ ውድነቱን አትፍሩ። እዛም ቢሆን ውጭም ቢሆን አሁን አረብ ሀገር ያው ሰው ቤት ስለምንኖር ሰው አስቤዛችንን ስለሚያሟላው ነው እንጂ እኛ ስናሟላው ከዚህ ያነሰ ብር አናሟላውም። እውነት ለመናገር አሁን ይሄ ሁሉ ሙዙን ጨምሮ እንደነገርኳችሁ በሀያ ብር ላይገዛ ሁሉ ይችላል። ሀያ ሪያን ላይገዛ ሁሉ ይችላል። ገብቷቸዋል። ስለዚህ አገራችን ከዓለም የተጋነነ ያን ያክል አይደለም፣ ግን ከምንሰራ ይልቅ ያው ወሬን ስለምንመርጥ ነው። ሲቀጥል ደግሞ አሁን እንደ በትንሹ ስነግራችሁ ወንድሞቻችን ለምሳሌ አሉ እዚህ የራሳቸውን ፍየልም ሆነ በግ ምናምን ማርባት ምናምን አይፈልጉም። አረብ ሀገር ሂደው ግን አብዛኛው በቃ ወይ ፍየል ጥበቃ፣ በግ ጥበቃ፣ እንደዚህ ግመል ጥበቃ ምናምን ነውና ያው የራስን ስራ እንደ መስራት የሚያስደስት ነገር የለም ብዬ ነው። ይሄ ልንገራችሁ ብዬ ነው። እንግዲህ በጣም አንዛዛሁባችሁ። እስኪ አስተያየታችሁን፣ የቱ ተወደዋል የቱ እርካሽ ነው የሚለውን ደግሞ እናንተ ኮሜንት ላይ ጻፉልኝ። ከወደዳችሁት ሀሳቡ ላይክ ሼር፣ ሰብስክራይብ አድርጉት። ኢንሻላህ በቀጣይ እስከምንገናኝ መልካም ጊዜ። ወሰላሙ አለይኩም ወራህመቱላ ወበረካቱ